ለአመታት ያለማችሁት ያነ ነገ ጥሩ ህይወት ይኖረኛል ባቸው ያሰባችሁት ለአመታት የተንገላታችሁለት የደከማችሁለት ህይወት መጨረሻው ይህ ሲሆን፣ እንዴት ያማል። አላህ መጨረሻችን ያሳምረው። መርዳት ለምትፈልጉ እህት ወንድሞቼ አንድ ሺ መቶ ሀምሳ አራት ሀምሳ ስምንት ሰማንያ አንድ ሰዓዳ ሰይድ። እደግመዋለሁ አንድ ሺ መቶ ሀምሳ አራት ሀምሳ ስምንት ሰማኒያ አንድ ሰዓዳ ሰይድ። አሰላሙ አለይኩም ወረሕመቱላሂ ወበረከቱ። ክርስቲያን ወገኖች ሰላም ብያለው። ውድና የተከበራችሁ ውድ የሀገሬ ልጆች የመይሙሸ ቃልት የኢትዮጵቻ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላ። ዛሬም እንደተለመዱ በአዲስ ቪዲዮ ተከስቻለሁ። ለቻናሌ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ተጋብዛችኋል። እንግዲህ ዛሬ የመጣሁት በአሳዛኝ ቪዲዮ ነው። ይቺ ኮተታም ይቺ ችጋራም ሁሌ አሳዛኝ ቪዲዮ ነው እንደ የምታመጣብን እንደማትሉኝ ተስፋ አድርጋለሁ። እኔ ፈልጌ አይደለም የማመጣው። ስለዚህ እህት ወንድሞቼ በዚህ ቀር እንዳይላችሁ ማለት ነው እና አላውቅም፣ ብቻ ከባድ ነው። አላህ እንደዚያ ያለ ችግር እንዲያወጣን ደግሞ በስደትም በሀገራችን እየሆነ ያለውን ነገር እንዲሁ እሱ በቃችሁ ይበልን። በጣም የሚያሳዝን እውነት ነው የምላችሁ። እንግዲህ ዛሬ የመጣሁበት ቪዲዮ በዚህ በቪዲዮ ላይ የምታታታችን ልክ እንደ ማንኛውም ስደተኛ በስደት የኖረች ብዙ ተስፋ የነበራት ነገር ግን ተስፋ የጨለመባት ትናንት በስደት እያለች ሰው ተቸገረ ሲባል ቀድማ ስትደርስ የነበረች ጀግና እህታችን ዛሬ ላይ ግን የእኛን እርዳታ ትሻለች እና ሁላችንም የቻልነውን ያክል እንርዳት ላለው እኛ መርዳት የማንችል ከሆነ ደግሞ መርዳት ከሚችል ሰው ዘንድ ጋር እንዲደርስላት ሁላችሁም በያላችሁ አካውንት በየግሩፓችሁ ሸር እንድታደርጉላትን በትህትና ጠይቃለሁ ማለት ነው። ሳዳ በስደት ለስምንት ዓመት ያክል ቆይታለች። አሁን ላይ ግን ወደ ሀገሯ ገብታ ሀገር ላይ ነው የምትገኘው እና በጣም ከባድ ሁኔታ ውስጥ ነው ያለችው። ሳዳ በዚህ ሰዓት በጣም ብዙ ነገሯን አታለች። በሷ የደረሰ አይድረስብን፣ እውነት ነው የምላችሁ ሳዳ ስምንት ዓመት ሙሉ የደከመችበት ቤቷን አጥታለች። ሳዳ በአሁኑ ሰዓት የካንሰር በሽተኛ ነች። የደም ካንሰር አለብች ተብላ በሕመም እየተሰቃየች ነው ያለችው። እንግዲህ እንዳልኳችሁ ስምንት ዓመት ሙሉ የደከመችበት ቤት የሰው ሁሉ ሀገር መንግስት ለተቸገሩ ዜጎቹ ቤት እየሰራ ይሰጣል። የእኛው መንግስት ግን በስደት እግራችን እስከሚቃጠል የተሰራ ቤት ብዙ መስዋዕት የተከፈለለትን ቤት የዓለምን ምርኅራሂ ሲያፈርሶ ይታያልና እንግዲህ ቤታቸው ከፈረሰባቸው መካከል አንዷ ሳዳ ነች። ያው ለምን ፈረስ እንዲፈረስ የምትሉ ካላችሁ ታውቁታላችኋል። በሀገራችን ምን እየተካሄድ እንዳለ ህገ ወጥ ነው በማለት ነው የሳዳ ቤቷ የፈረሰባት ማለት ነው። እንዳልኳችሁ ሳዳ አሁን ሁሉ ነገሯን የጨለመባት ሀብቷን አጣለች፣ ንብረቷን አጣለች፣ ጤናዋ አጣለች እና መጠያ አጣለች። እንዱን ያንዲች ነች። አንዳንዴ ሁሉም ነገር ሳታስቡት ሲጨልምባቸዋል እና ሳዳ ይሄ ነገር ነው የገጠማት። ስለዚህ እንዳልኳቸው የቻልነውን ያክል እኛ በስራ ላይ ያለን ሰዎች ልንረዳት ግድ ይለናል። ህይወት እንዲህ ነች። ዛሬ ላይ እንደዚህ ቆመን ስናወራ ዛሬ ላይ እንደዚህ ስናወራ ስንሰራ ምናምን ሰው እንመስላለን፣ ግን ነገ ምን እንደሚፈጠር አናቅምና የመረዳት ግዴታ አለብን ብዬ አምናለሁ። አካውንቷን መጀመሪያ ላይ ተናግሬ ያለው እንዲሁም የኮመንት መስጫ መጀመሪያ ላይ ደግሞ ፒን አድርጌ ማስቀምጥላቸዋለሁ እና አደር እንዳታልፏት። አነሰ በዛ አይደለም፣ ገብቷችኋል። እኛ እንደ ቀላል አይተን የምናወጣት ሀምሳ ድርሃም፣ ሀምሳ ሪያል ለእሷ ትልቅ ዋጋ አለው እና ስለዚህ አደራ እንዳታልፏት የቻላችሁትን ያክል ከመርዳት ወደኋላ እንዳትሉ ማለት ነው። እንግዲህ እንዳልኳችሁ ሳዳ በስደት ስምንት ዓመት ቆይታ የራሷ የሆነ ሀብት አፍርታ ነበር። ማንኛውም ኢትዮጵያዊ ተቸገረ ሲባል ልክ እንደ ማንኛውም ኢትዮጵያዊ ኃላፊነቷን ስትወጣ የቆየች ልጅ ነች። አሁን ላይ ግን ወደ ሀገሯ ስትገባ እንዳልኳችሁ ቤቷ ፈረሰባት። ከቤቷ መፍረስም ደግሞ ጤናዋን አጣች። ቢያንስ ቤቷ እንኳን ቢኖርላት። እውነቴን ነው የምላችሁ ያለ ሰቀቀም በራሳችሁ ቤት መተኛትን የመሰለ ትልቅ ነገር የለም። ይህም ሰዋዳ እሱን አላገኘችም፣ እሱን አልታደለችም። እና እንደምታያት መናገር እንኳ አትችልም። አሁን ብዙ ሰዎች እንዳልኳቸው ሲታመሙ አፋ ወጥተው፣ ድምጻ ወጥተው እርዱን ባካችሁ፣ አድኑን ባካችሁ እያሉ ይለምናሉ አይደል? ይናገራሉ ስደተኞች ግን ብዙ ብሶት የታመቀ ጨዋታ ከውስጣችን ስላለ እሱን እንኳ ድምጣወታ መናገር አልቻለችም። በእንባ ነው እየገለጸችው ያለች እና ይህም ቪዲዮ አይቶ የማያመው የማይሰማው ሰው ይኖራል ብዬ አላስብም። እውነት ነው የምላቸው። እንጃ አላህ መጨረሻችን ያሳምርል። የስደተኛ ህይወት በተለይ አረብ ሀገር ላይ ያለን ልጆች ህይወታችን ተመሳሳይ ነው ብዬ ነው የማምነው ማለት ነው። ምክንያቱም ያ ሁላችንም ተስፋ አለን። ዛሬ ላይ እንደዚህ ራሳችን ዝቅ አድርገን የምንሰረው ነገ ከሀገራችን ገብተን የተሻለ ህይወት የተሻለ ኑሮ ይኖረናል ብለን ደግሞ ለአመታት ይህን ያከላቅዳችሁለት፣ እንደዚህ ያሰባችሁለት፣ እንደዚህ የደከማችሁለት፣ ብዙ ነገር የሆናችሁለት ነገራችሁ መጨረሻ ወይ ሲሆን በጣም ያማል። እውነት የምላችሁ እና አላህ መጨረሻችን ያሳምረው እና ሳዳ ይህ ነገር ነው የገጠማት እንዳልኳችሁ ስምንት ዓመት የለፋችበት ቤቷን አጣች። አሁን ላይ ደግሞ የደም ካንሰር ታማሚ ነች። ምንም አይነት ገንዘብ የላትም። ያላትም ሁሉ ጨርሳለች። በጣም ብዙ ነገሮችን የተሸከመች ጀግና ልጅ ነች። እንደዚህ ራሱ ቁማ መንቀሳቀሷ ለእኔ በጣም ጀግና ነች። እውነቴን እንምላችሁ ምክንያቱም እንደ ስንት ሰዎች አሉ ገንዘባቸውን ብቻ ስላጡ እኮ ራሳቸውን የሚያጠፋሉ። እሷ ግን ገንዘቧንም አጣለች። እንዲሁም እንዳልኳቸው የታመመችው ህመም ዝም ብሎ ህመም ቀላል ህመም አይደለም። ይህን ያክል የደም ካንሰር ያክል ህመም ተሸክማለች። ምንም ነገር የላትም። ትናንትና ሰው ስትረዳ የነበረች ልጅ ዛሬ ለራሷ ሳትሆን ስትቀር ስሜቱን አስቡት ማለት ነው። በጣም ከባድ ነው። እና አላህ እንደዚህ ያለ ነገር ይጠብቀን፣ መጨረሻቸውን ያሳምረው። የእውነት የኢትዮጵያ መንግስትም አላህ ልብ ይስጥ። ማለት ህመሙ አንድ ሰው ከተሰጠው ተሰጠው ነው እንግዲህ ምንም ማድረግ አይቻልም። ማንም ሰው በሽታ ህመምን ፈልጎት የሚቀበል የለም። ግን ከመጣ ይቻላል፣ የማይቻል ጉድ የለም። ነገር ግን መንግስት ተብዬ የድሃ ቤት እየመረጠ የሚያፈርሰው ነገር እኔ አላውቅም። ብቻ እናለ ልቦና ይስጣቸው። አሁን ላይ እየተካሄደ ያለው የአሁኑ የአገዛዝ መንግስት እኔ እንጃ፣ እውነት የስንት ሰው ግፍ፣ የስንት ደም፣ የስንት ሰው እንባ እንዳለበት እኔ አላውቅም። ማለት እንዴት ራሱ አቆሞ እንደሚሰዳቸው አንዳንዴ ሳይ በጣም ግርም ይለኛል ወላሂ እና ብቻ የምናገር ሁሉ ጠፍቶብኛል። በጣም ያሳዘነች ብቻ ብዙ ሳለቅስ ምን ስል ከቆየ በኋላ ነው ለእናንተ ቪዲዮ መስራት የጀመርኩት። እና እንዳልኳችሁ ብቻ ሌላ ነገር አላችሁ ይጥቀማትም አይጥቀማትም ደግሞ ይጠቅማታል። እኛ ልክ እንደ ቀላል ነገር የምናያት ሀምሳ ድርሃም ሀምሳ ሪያል ለእሷ ስለሚጠቅማት አደራ፣ አደራ እንዳታልኳት የቻላችሁትን ያክል አልሐምዱሊላ አነሰ ማደገም እኛ አላህ ጤና ሰጥቶን እየሰራን ነው አይደለም። ስለዚህ እየሰራን ያለን ልጆች፣ በስራ ላይ ያለን ልጆች ልናግዛት ግድ ይለናል። እንዳልኳችሁ እናንተ ማገዝ የማትችሉ እናንተ መስጠት የማትችሉ እህቶች ደግሞ በየአካውንታችሁ ሸር በማድረግ ሌላ ሊረዳት የሚችል ሰው ዘንድ ጋር እንዲደርስላት እንተባበር። ሸር ለማድረግ ደግሞ እንዳልኳቸው ግዴታ ዩቱበር መሆን አይጠበቅብንም። በዋትሳፕ፣ በኢሞ፣ በጉርፓችሁ ባላችሁ ሁሉ ሸር አድርጉለት። በጣም ነው የሚያመው። እንዳያችኋት መናገር ራሱ አልቻለችም። በቃ በእንባ ብቻ ነው እየገለጠችው ያለች እንጂ አፋውታ እንኳን ብሶት የደረሰባትን ነገር ሁሉ በዝርዝር አትናገረም። መናገር አትችልም ማለት ነው። በንባ ብቻ ነው እየገለጠች ያለችው እና እህታችን ሳዲያ አላህ ሀፊያሽን ይመልስልሽ። እኔ እንጃ መጨረሻችን አላህ ያሳምረው። የሆነት እንዳልኳችሁ ያማል። ስሜቱ በጣም ከባድ ነው። ለአመታት ደክማችሁ፣ ለአመታት የሰነቃችሁ ተስፋችሁ እንደዚህ ሲጨልምባችሁ ምን እንደሚፈጠር አስቡት። እና አላህ ከእንደዚህ ያለ አደጋ ይጠብቀን። መጨረሻችን አላህ ለእህታችንም ድዋ ጽሁለት ያደርጉላት አላህ ፊዋ እንዲመልስላት። ገንዘቧን እንኳ ብታጣ ጤና ካላት ሰርታ ልታገኘው ትችላለች። ግን ስሜቱ ሁኔቱ በጣም ከባድ ነው በእሷ ላይ እየደረሰው እንዳልኳቸው፣ ቤት ፈርሶባታል። የታመመችው ቀላል ህመም አይደለም፣ የደም ካንሰር ነው የተባለችው። ካንሰር እንግዲህ ምን ያክል ከባድ እንደሆነ ሁላችንም የምናውቀው ነው። እና አላህ እንደዚህ ያለ በሽታም እሱ ይጠብቀን ነው የምለው እና አደራ ግን የቻላችሁትን ያክል ሳትረዷት እንዳታልፉ። መጀመሪያ ላይ አካውንቷን ተናግሬያለሁ። አሁንም ደግሞ አለው እንዲሁም ደግሞ የኮመንት መስጫ ላይ መጀመሪያ ላይ አስቀምጬ ፒን አደርግላችኋለሁ። ስለዚህ እንዳታልፏት። አካውንቷ አንድ ሺ መቶ ሃምሳ አራት ሃምሳ ስምንት ሰማንያ አንድ ሰዓዳ ሰይድ። አንድ ሺ መቶ ሃምሳ አራት ሃምሳ ስምንት ሰማንያ አንድ ሰዓዳ ሴይድ በጽሁፍ ማስቀምጥላቸዋለሁ። እና ደራ የቻላችሁትን ያክል ዝም ብላችሁ እንዳታልፏት እናግዛት እላለሁ። አላህ ሀፊዋን ይመልስላት። ስለተከታተላችሁኛ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሆኑልኝ።